እንደ ሳይ ምን ነው የምታደርገው? እስ ይህ ነው አሪፍ፣ ከሁሉም አንደኛ አሪፍ ነው እቺ ገላ በስማሜ ቤት ላይ ሆኖ ፊትለፊት ደስ ይለች። ይቺ ከምን ጋር መሰላችሁ የምትሆነው? ይቺ ከ በስማሜ ረጁ በጣም የሚያስፈራው ይሄ ነገር ሁሌ እኮ ነው የሚያስቸግረኝ። በቃ ለማግኘት ወይ መከራ። ድምፁንም ልቀይረው ብዬ አስቸገረኝ። አሁን እቺ ከዚች ፊት ጋር እንዴት ነው አሪፍ በጣም ቆንጆ ናት። ውጪ ቆይቼ እንደ አለ እንደ ድምፅሽን ቀይሬ ውይ አንደሽራ በጣም ነው የምታምረው!

እኔ ሳቄ ስለማልች ነው እንጂ

ለም ሰው አለ፣ የማይበላም ሰው አለ። እኔ እንኳን እና ያልወደውም ግን ሰውዬውን አስገቡት። እንደሳክ ራሱ ነበር የላከልኝ። እኔ ማን እንደሚባልም አላውቀውም። ትዛረቢ? አዎ ትንሽ ትንሽ ትዛረባለሁ። ዳኩለት ንዴ አይመስለኝ። ማሬኔ ሎጣ ነው መስዬ። እሺ ማሬ ኦ በቃ ጋሽ ደህና ደሩ። ቤተሰብ ሁለት መቶ አመሰግናለሁ። ላይስጣችሁ፣ ለታብታብ ላረጋችሁ፣ ምንም ላረጋችሁ። ቴንኪ ሶ ማች። ደህና ደሩ ሁላችሁም። ባይ ከሌቭ ወጥተሽ በኋላ አትገቢም ወይስ ምንድን ነው አሰብሽ? ምን ያህል ሲቆይ እሞክራለሁ፣ ሁሉ ግን ልወጣ ነው። ከሌቭ ድራሽ ሂጂ፣ ሂጂ ማሬ። ደህና ደሪ። እናመሰግናለን እኛም። ፊልተሩና ድምጽ ልቀይር ወይስ እንደዚህ ሆኖ አይኗ ነው የሚያምረው ሰው ላስገባ ልቀይር ወይስ ሲሆን ነገር ይቀየሩ ካላችሁኝ፣ እቀይራለሁ። ካልሆነ እንዳለ ሰው አስገባለሁ። ሰለሞንን ላስገባው። ሰለሞን የሌላ ሀገር ዜጋ ወይስ የኛው? የኛው የኛ ይሻለናል። ሰለሞንን ሀይ በደስ ባላ ሁለት

ሰላምዬ እንዴት ነሽ ማሬ፣ እኔ ምልክ ዛሬ ነው። ኦኬ ልደት ዛሬ ነው።

እንዴ ያለኝ እኮ ብተስታ ካርጎ ቀረብ ብለው ብለው ብለው ብለው በቃ ተዋረድኩኝ። እንደ ዛሬ ተዋርጄ አላውቅም። ልወጣ ፈለግኩኝ፣ ግን አሁን ቅርብ ሳኔ የገባሁትና እንዱ አንድ ሰዓትንም እንኳን ሰልቆ የሳራ ወራቸው እንዴ ልውጣ ብዬ ቤተሰቦች ይሁን በቃ መሲ እየኛ ድሮ እናቅሻለን፣ ከበፊትም ጀምሮ ምንም ድምፅሽም ቢቀየር እንትኑ ምን ቢብልሽ ፊልተሩ እኛ እናቅሻለን። ደግሞ ስትናፍቅን ቪዲዮዎችን እየሄድን እናያለን፣ እያሉኝ ነው እና እያጥራሉ ነበረ። አንተ ግን በጣም ሳቅብኝ እና ተሸማቀኩኝ፣ ሼም ያዘኝ በቃ ልወጣ፣ እንዴ ኖ፣ ድንገት ሆነብኝ እንጂ ለእኛ እኛ እና የድሮ መሲ እናቃለን። ችግር የለውም በራስሽ ነው የለም መሲ እያየሽ፣ ሌሎቹ ናቸው በቃ አይታይም። እሷ ጋር ሂጂ ኦኬ። እንዴት አለፈ በእናትህ ልደት፣ እስኪ እንዴት ነበር ንገረኝ። በእናትህ ቀንቅ እንዴት ነበር? ምንም በቃ ቻርቼ እኮ የመጣሁኝ እዚሁ ባልኩኝ፣ ምንም የተለየ ነገር የለውም። አዲስ አበባ ነኝ እኮ እዚህ ነኝ፣ አዲስ አበባ ነኝ። ማርያምን። ኦ አዲስ አበባ ገባህ? አው ደግሞ ማለት ነው ከአንቺ ጋር በቀደም ያወሩኝ ላመሰግንሽ ብፈልግ ፈልግ አጣሁኝ። እና ሁለት ሰዎች በመሲን የመጣ ነው ብለው ስማችንን እግዚአብሔር ያውቀዋል ብለው ምንድን ነው ይባሉ ሳፖርት አድርገውኛል። በአንቺ በኩል ሁለት ሰዎች የዛን ቀን በውስጥ መስመር የጻፉ ልሃሉ ብለሽ ስስስስታቸው። አሜን አሜን። እና አሁን አዲስ አበባ መጣሁኝ። ተከራየውን ቤት ተከራየውን ሰው አልገባውበትም። እንግዲህ ያው ቀለም ምናምን እንዲቀብሉ ሊነግራቸዋለሁ። ሰውየውን በጣም ጥሩ ሰዎች ናቸው። በቃ የሶስት ወር ካፍለናል። እንግዲያም ሰፈር እጄ ምናምን ነገር የሚይዘውን ነገር እ ምናምን ነገር እስከ ቀጣይ ሳምንት ድረስ እዚህ መጥቼ አመቻችቼ ምናምን ነገር እዚህ መሆንበት ሁኔታ እፈጥራለሁ። እስከዛሬ ሳምንት ድረስ እዚህ ነኝ። ከአሁን በኋላ አዲስ አበባ ነው የምንገናኘው። ውይ ደስ ይላል። በጣም ደስ የሚል ዜና ነገርከን። በጣም ደስ ብሎናል። በጣም ነው እንግዲህ እንዳልከበው ውስጥ መተው ያቅማቸውን ያደረጉ እንዲህ በድብቅ እንደሰጡ እግዚአብሔር አምላክ በድብቅ ደግሞ ለእነሱ ደስ

ይሰማኛል። እየቀለድኩ እኮ ነው፣ እስታካርጎብኝ ሳይሆን አውቄ እንዲሁ እንትልበል ብዬ ነው እንጂ ይሰራ ነበረ። እነሱ ምን ቢያለ ላይ መሰላቸው ማማራ፣ እንደዚህ እንደዚህ ትሻለህ፣ ጨርሰው ጨርሰው፣ ችግር የለውም የተሰማህ ማለት ይችላል እኔ ማሽን ኢንተርቪው የምትደረገው ወይኔ ኢንተርቪው ኔትወርኩ ዛሬ በመቤቴ የሱ ነው። ሰው ልዬ የኔትወርክ ምን ሆኖ ነው የሚቆራረጠው? ትንሽ እንትን ያደርጋል፣ ያዝ ያደርጋል። አዲስ አበባ ተብሎ ጭራሽ የባሰበት ሄድክ። እዛው እዛ አስቸግርም። ዛው ጠልፌ ዋይፋይ ጠልፌ ስለሆነ አሁን እዚህ ዳታ ነው ዳታ ነው ዳታ ያዋጣል። ጥሩ ነው። ታዲያ ለላይብ ከዛ መጠቼ ስለሆነ እዚህ እዚህ ሁኔታ ውስጥ አመቻቸት ጊዜ አመቻቻለሁ ለጊዜው ነው። ኦኬ። ኢንተርቪው እንዴ ይደረጋል። ግድ ነው። ሶልማ በኃይለኛው ነው ኢንተርቪው የሚደረገው። ለሱ የሚሆኑ ጥያቄዎች ተዘጋጅተው በደንብ ይደረጋል። ኢንተርቪው ፈቃደኛ ነክ ሰንቲ በደምብ በደምብ በደምብ በቃ ሰው ልም ይደረጋል። እዚህ ቲክታክ ላይ ነገርኳችሁ እኮ የሚቀር ሰው ኢንተርቪው ማይደረግ ሰው የለም የሚቀር ሰው የለም። ኮማቾች እንኳን በየተራ እየገባችሁ ኢንተርቪው ትደረጋላችሁ። እየዘገየ ነው ድምፅህ የሚደርሰው መሰለኝ። ሰውል ኧረ ይሰማኛል መሰለኝ ቀጥታ ነው የሚሰማው እሺ ዛሬ እንግዲህ ልደትክ ነው። ልደትህን አክብረ ታውቃለህ? እ ትልቅ ወር አክብረ አታውቅም? አይ አሪፍ ነው። ዛሬ ነው እኮ ልደቱ ጋይዝ፣ እየሄዳችሁ እኔ ቤት ያላችሁ ሰዎች መልካም ምኞታችሁን ግለጹለት። የወንድማችን ሶል ዛሬ ልደቱ ነው። ዛሬ ሶስት ሰው ልደት ነው ማለት ነው። ሌላ የማን አለ? የኔ ልጅ ልደት ደግሞ እንደ እርጉዝ ቀኑን እየቆጠረ ነው ያለው። አስር ቀን ቀረኝ፣ ስምንት ቀን ቀረኝ። አሁን የቀረው ሁለት ቀን ነው። ሐሙስ ነው ልደቱ፣ የእመቤታችን ቀን የተወለደው አንድ ግንቦ ልደታ ያመጣ መቤታችን ያመጣ የዛን ክለት ወለደው። አሁን ሀሙስ ልደቱ ነው የሚል ልጅ ሰባት አመት ይሆኗል። አንተ ደግሞ ገብሬል የተወለድከው ገብርኤል፣ ቅዱስ ገብርኤል ለቁም ነገር ያብቃህ። ዛሬ ልደቱ ነው ከአንተ ጋር ራሱ ይኸው የሲስተር እህትም ዛሬ ልደቱ ነው። ወንድሟ የእኔ እህት ያለች የእሷ ደግሞ ወንድሟ። እንዴት የእሷ ወንድም ሆነ? ያቸው ወንድማ አልሆነም ልትል ነው አደላ ያንቺ ልደት የእኔ ልደትማ። እንዴ እንደ እኔ ትልቅ ሴትዮም ልደቱን ያከብራል እንዴ? አሁን የልጆች ልደት ነው እኮ ማከብሮ በቃ እኛ እኮ አረጀን፣ ቦታ እየለቀቅን ለተተኪው ትውልድ እስታክ አርገ ደግሞ መቅረት የለብንም። ለነ ሶል ቦታ እየልቅቅ ስንት አመትክ ነው ሶል፣ መጠየቅ ከተቻለ ገና እኮነ ሶል